እሽ፣ ሀብዬ እንዴት ነሽ? ሄድፎንሽን አውልቂ መጀመሪያ። በጣም ይረብቁ ነው። አወጣው እየሰማች ስለነበር ነው። ሀብዬ ስራ ላይ ስለነበርኩ እየሰማች ስለነበር ነው። ሄድፎን ግን አሁን አውልቀሻል? ሄድፎንሽን አውልቂያለሁ፣ አውልቂያለሁ። ያስጨነቀሽ ነገር ንገሪ፣ ተንፈሽ፣ ከመጀመሪያው ጀምሮ። እኛ እያለንማ አይጨንቅሽም። የገንዘብ እርዳታ ግን አይደለማ ቢያፍረሱ ሀብዬ እኔ እኮ በቀደም ገብቼ ነበር ቁጥርሽ ሁላ አለኝማ ግን ገንዘብ አይደለም የኔ እናት። እሺ እናቴ ማሬ፣ ምናልባት ላርጋ ትፍረዱብኝ። በቀን አምሳ ምን አምሳ መቶ ሰው እያስተናገርኩኝ፣ እያንዳንዳችሁን እንዳስታውስ እንደማጣብቁ ተስፋ አደርጋለሁኝ። ስለዚህ ነው ለዛም ነው ኮመንት በጣም ማለት አጥብቄ ስጽፌ ነበረው። አብዬ ምንድን ነው ችግር ኔኒዎች? አብዬ የምመስለሽ ምናልባት ተሰማ ይሆናል ምናልባት ሰው አንቺ ጋ ብዙ ብዶር ስለሚገቡ አገኛት ያለው ብዬ ነው እና እኔ ጋር አብረ አደለም የምሰራው። የኢትዮጵያ ኒው ይር ጊዜ ነበር እና በጣም አሰቃይተዋት። ሁለት ስልክ አላት፣ አንድ ስልክ የማይሰራ አይዲ ልታስተካከል ደግሞ ያኔ መሬት አዋጅ ጊዜ ስለነበረ ብር አጠራቅማ በተዘጋጀችበት ሰዓት ሁለት ፓስፖርት አላት፣ አንዱ ያድለገ አንዱ ያሳደሰች፣ ሁሉን ነገሯን ተቀብሎ ሁዬ በጣም አሰቃይተዋት ነው ያኔ የሸኛት። የኢትዮጵያ ኒው ይር ቀን ማለት ነው ሁለት ሺ አስራ ሰባት እስከዛሬ ዝም ያልኩት ምንድን ነው ምናልባት ቲክቶኬን ስለምታውቅ ትመጣለች ብዬሽ ነው። ምናልባት ስልኳን ስለተቀበሉ ቲክቶኪን ስለምታውቅ ትመጣለች አገኛታለሁ። መጀመሪያው ታሪኩ አልገባንም፣ ከመሀል ነው የጀመርሽው። ከመጀመሪያው ውሀ ብለሽ ጀምሪ፣ ስለማን እንደምታውሪ ምን እንደምታውሪ ብዬሽ። የኔ ታሪክ ስላልሆነ ነው እኮ እናት። እሺ፣ እሺ ትባላለች እንደዚህ እንደዚህ ብለሽ ታሪኩን ጀምሪ። ዘወይ እንደ ቤት እኮ የሰው ታሪክ መናገር አይቻልም፣ ግን ችግር ላይ ስለሆነች ድምፅ እንድንሆናት አት ስለፈለግሽ ነው አለ ትክክላዊ። እሽ በቃ ከስሟ እና ከሰዎቹ ጋር ያላት ግንኙነት ምን እንደሆነ ከዛ ሻዊ። እንደዛ ከሆነ ስሟ ቤቲ ትባላለች። ቤቲ ነው ስሟ። ፎቶዋንም በዋትሳፕ መላክ ካለብኝ እልክልሻለሁ። ቤቲ ተጠቂ ናት ተጎጂ ናት፣ ወይ ተጎጂ? አረ ተጎጂ ነችሱበጣቸው። እሺ ቤቲ ምን ሆነች? ቤቲ እኛ ጋር ለእንግድነት ነው የመጡት። ቤታቸው መልቀቅ ስላለባቸው ሌላ ቤት እስከሚከራዩ እኛ ጋር ለእንግድነት ነው የሚመጡት። እኔ መሰሪያው ከቱን ጋር ነው እና ከዚህ በፊት አይቻትም እንደዚህ በአካል ተገናኝቻት አላውቅም ነበር። እኛ ጋር መጡ ግር ብለው ይሁና። አንቺ የምትኖሪው የት ሀገር ነው? አቡዳቢ ነኝ። የምሬቱ ሰው ቤት ነው የምትሰሪው? አዎ። ቤቲ አቡዳቢ ሰው ቤት ነው የምትሰራው። እናንተ ቤት እንግድነት ከመዳሟ ጋር መጣ ነው። የሴትዮዋ እህት ነች፣ እንደዚህ ነው። እሺ አብዬ፣ ጨርሶ የሴት አዎ ሴት ይገባናዋ። ታዲያ ጥርት ያለ ነገር ድምጽ ልትሆኝ ነው የመጣሽው? ጥርት ያለ ነገር ነው መናገር የምትሆኝ። እኔ አንቺ ቤት ገዝቼ መጣሁ እኔ ምን በማለት ጀምራለሁ። እኔ ሀቢዋ እባላለሁ፣ የምኖረው አቡዳቢ ነው፣ የምሰራው ሰው ቤት ነው። አንዲት ቤቲ የምትባል ኢትዮጵያዊ እህቴ የምትሰራው የመዳሜ እህት ቤት ነው። ከመዳሙ ጋር እኛ ቤት እረፍት ሲመጡ ተዋወቅን። እንዲህ ነው ሰው ሲናገር ጥርጥር ያለ ነገር፣ ምንም አይነት ጥያቄ ጭንቅላታችን ላይ ሳይፈጠር እንዲገባል። ገባሽ? እሺ አቡይ፣ እንደዚም ከሆነ በመጀመሪያ ደረጃ እኛ ጋር ብዙ አንገናኝም። ለመጀመሪያ ጊዜ እንግድነት መጥተው ቤታቸው እስኪስተካከል ድረስ ትንሽ ነገር እቃያ ትንሽ በቃ ለሳምንት ያህል መጡ ማለት ነው። ቤቱ የነሱ ያለበት ቤት በቃ ግድ መቀየር ስለነበረባቸው መቆየት ነበረ። ቆዩ። ወደ ሁለት ወር ማለት ይሄ ጉዳይ የነበረው ሁለት ሺህ አስራ ሰባት የኛ ኒው ይር ቀን ነበረ። አዲስ አመታችን ቀን ነው። ከዛሬ አምስት ስድስት ወር በፊት ማለት ነው። እና ያኔ ልጅ መታለች። ልጅ ስትመታ አይተሽ ታውቂያለሽ ወይ አለችኝ ያን ቀን ማለት ነው። እኛ ጋር ሁለት ወር ቆዩ። ቤቱ ስላላለቀ ሌላ ቤት እስኪያራዩ፣ እዛ ቤት የነበረው እቃ እስከሚወስዱ ድረስ በነበረች እኔ ጋር በነበረች ሰዓት ሁለት መንታ ነው የምትይዘው፣ ትንንሽ ናቸው። እኔም ሁለት ሴቶች ነው የማሳደገው። ግን በጣም መልካም ሴት ነች፣ ለእኔ ማለት ነው። መልካምነቷ ምንድን ነው? እኔ ልጆች ሳስተኛ እሷ ቶሎ ስለማተኛ ልጆቹ ጋር ትረዳኝ ነበር በቃ ለዛ ምንድን ነው ሴትዮ ቪዲዮ ከማሳየቷ በፊት ቤቲ ልጆቹን ትመታለች ወይ ብላ ስጠይቀኝ፣ አረ በፍጹም አልኳት። ጥያቄ ነበረ እንደ መልስ። ደግሞ እኔ ልጆቹን እንደማትመታ ነው የጠየቀችው። የቤቲ መዳም ናት ወይስ ያንቺ ማ? እኔ መዳም የኔዋ። እኔ ቤት ነበሯ። እኛ ቤት ስለነበሩ ዳይሬክት እኔን ነው የጠየቀኝ። እሺ ቆይ የቤቲ ማዳም ልጆች አሏት የላትም? ሁለት ልጆች ሁለት መንታ አሉ። ቤቲ የምትንከባከባቸው ሁለት መንታ አሉ። የማዳምሽ እህት ልጆች ማለት ነው። ኤግዛክት እሺ፣ ያንቺ ልጆች ስንት ናቸው? ያንቺ መዳም ልጆች የእኔ መዳም ልጆች ስድስት ናቸው። እኔ የሚመለከተኝ ግን የአምስት ዓመት ልጅ እና የሰባት ዓመት ልጅ ነው የሚመለከተኝ። ኦኬ፣ ሌሎቹ የማይመለከትሽ፣ ሌላ ሰራተኛ አላቸው ልናለች። ሁለት መንታ ወንዶችን የምትጠብቅ ልናለች። ቤቲ ደግሞ አንድ ሴት እና አንድ ወንድ ልጅ የአንድ ዓመት ከሰባት ወር እንደዛ መንታ ሴት ናት። የቤቲ ማዳሞች እናንተ ቤት እንግድነት የተቀመጡት ቤታቸው እየታደሰ ስለሆነ ነው። መልቀቅ መጀመሪያ ቤቱ ትንሽ የሚስተካከል ተባለ። አስፈላጊ ሳይሆን ሲቀር ደግሞ መልቀቅ ነበረባቸው። ሌላ ቤት እስኪከራዩ እቃ እስከሚያፈናቅሉ ድረስ ነው እንግዲህ ሌላ እቃቸው። ከዛ ጊዜ ግን ሁለት ወር ቆዩ፣ እኛ ጋር ሁለት ወር ቆዩ። ይሄ ጉዳይ የተንዛዛ ማለት ነው የራሳቸው በጣም ጥሩ። ስለዚህ እናንተ ቤት ሁለት ወር በሚኖሩ ሰዓት ቤቲ አንቺን የእሷ ልጆች ቀድመው ከተኙ በአንቺ ልጆች በመያዝ ታግዝሻለች? አይ እቃ ምናምን ነው እንጂ የኔ ልጆች አትነካምም፣ አትቀርብምም ምንም ነገር ማድረግ አይቻልም። ምክንያቱም ልጆቼ እንደዚህ እንኳን ሀይ ስትላቸው ምንም ነው የሚሉት። አትቀርብም ልጆቼን ሳይሆን እቃ ሽ የሆነ ያልከዳደንኩት እንኳን ቢኖር ከዳን ማለኝ ዘግታልኝ ማውራት እንኳን ትቼ ረስቼ ከመጣው ዘግታልኝ። ትታት መጣ ትረዳኛለች። ዋጮ በጣም ገባኝ። አሁን ተረዳ ስታዲያ ሴትዮሽ አንቺ ልጆች ካልያዘች ለእህቷ ልጆች አስባ ነው ቤቲ ልጅ ትመታለች ወይ ብላ አንቺን የጠይቀችሽ፣ የእኛ አዲስ አመት ቀን ቃል በቃል ቤቲ ልጆች የእህቷ ልጆች ነው እንግዲህ፣ የእህቷ ልጆች ነው እንጂ የኛ ልጆች አይደለም። የራሷን የግሏን ልጆች አይደለም የእህቷን ልጆች ነው። አሁን ገባኝ። ከዛ ስጠይቀኝ ኑ አልኩ ማራ አትመታም አልኩኝ። ቃሉ ማረብኛ ነው መለስኩላት። አትመታም አዎ እርግጠኛ ነው ስትለኝ አዎ እርግጠኛ ነው የሚያልኩኝ እና ኮስተር ብዬ መጀመሪያ እንደ ቀል ስለጠየቀችኝ እንደ ቀልድ መለስኩላት። ምር አድርጋ ኮስተር ብላ ምር አድርጋ ስጠይቀኝ አትመታም፣ እኔ ስትመታም አይቼ አላውቅም፣ አትመታም አልኩኝ። ርስም ቁሚ ያለችኝ እና ቪዲዮ አሳየችኝ። ቪዲዮ ያሳየችኝ ቪዲዮ ልጆችን ስትመታ የተቀረጸ ቪዲዮ በስልክ በስልክን፣ የተቀረጸ ወይስ የቤት ውስጥ የተተከለ ካሜራ? የካሜራ ግን እንደ አጠር አርጋ አጠር ያለ የተቆረጠ ነው፣ ከካሜራ የተቆረጠ ነው። እና ሁለት ነው። አንዱ የስልክ ነው፣ አንዱ የካሜራ ነው። ሁለቱንም ነው። ጨረፍታ ጨረፍታ። እኔ አልመታችም፣ መታ ማታቅም ላልኩት ቃል ምስክር እንዲሆነ ለእኔ ማለት ነው፣ እንደምትመታ እየ- አይነት ነገር በዛ ቅጽፈት። አቡዬ እኔ ወረርኩኝ፣ እናታች እጅሌ ሶስት መቶ ብር ነበረ። ለእኔ መልካም ነች፣ የእውነት ነው የምልሽ። እዚህ ጋር አሁን ነገሮች ስለተፈጠሩ አይደለም፣ ለእኔ መልካም ነች። ምንድን ነው ያለኝ አማራጭ ሀይል ይሰራሉ የላት ምን ያርጓት ምን ያርጓት፣ እንኳን ምንም ነገር በማላቅበት ሰዓት ጥፊ፣ ሂጂ ዝለይ ብዬ ነበረ ስላት፣ በፍጹም አለች። የእኔ ሴትዮ ጥሩ ነች፣ ይህን ነገር አታድርግም እኔ መሄድም አልፈልግም አለች። የሚመጣው እጋፈጣለሁ አለች። አርባ ደቂቃ አልሞላም። የራሳቸውን ወገን ፖሊስ ጠርተው የራሳቸውን በቃ ማለት ህግ እንትን የሚሉ ግን ቢሆንም ከህግ በኩል አይደለም የሚመጡት፣ የራሳቸው ወገን ያኔ እንደዛ ስታደረግ እኔ በቃ ቤቲ ማለት የሆነ መተናነቂም ነገር አለ ቪዲዮ ናቸው አለው ዜትዮ ሁኔታ ተቀያይሯል። አርባ ደቂቃ ብቻ ነው እንግዲህ ውስጥ አስገባት እኔታቸው እኔ ከወረድኩኝ በኋላ ነው እሷን ወደ ሳሎን ያስገባት። ተናግሪያት በነበረበት ሰዓት ሶስት መቶ ብር እና ስልኳን ሩጭ ላይ ምናም ባል ሳር ላይ ያለመሄዷ በቃ መሬት ሁሉ ራቀኝ። ለምን ገባች? ወደ ሳሎን ይዟት ገቡ ማለት ነው ለንጠይቃት ነው በዛን ጠይቅናት፣ ትመልሳለች። አንድ እግር ባዶ፣ አንድ እግር ስልቤር ብጃማ ለብሳ ነው ሀ ይሄደች እና የመጡትም እንዳልኩች ለሳምንት ስለነበረ ትንሽ ለብስ ነው እዛ ከሁለት ሻንጣ ብዙ ብር ነበር ወደ ወደ ሰባት ሺህ ድርሃም አይዲ ለማስተካከል ያስተካከለችው ሳንቲም እነሱ ጋር ነበር። ምክንያቱም አይዲ በራሳቸው ስም ሆኖ ግን አይዲው እሷ ጋር እንዲቀመጥ ስለፈለገች፣ እንዲሁም ስልክ ሁለት ስልክ፣ አንዱ እንኳን የማይሰራውን ስልክ ነው የተቀበሏት፣ የማይሰራውን ስልክ ጭምር ስቲል ሴትዬ ጋ ነው ስልኩ። አራት ደቂቃ ቪዲዮ ተቀባብሎ እየደበደቧት እኔም እንደፈራ እንደፈራ ማለት ልጆችን አልመታም። ሞር ደግሞ እንድጠነቀቅ ለእኔ ቪዲዮ ያሳየች፣ እየተንቀጠቀጥኩም እያለቀስኩም ያን ቪዲዮ አዩ። እየደበደቧት ለስንት ሆነው ቤተሰብ ሙሉ ሃቡ የራሳቸውን ወገን ፖሊስ አምጠት። ይሄ ሲቪል የሆኑ ሳሆን ሙሉ ልብስ የለበሱ የፖሊስ ልብስ የለበሱ በትክክል ሃቡ። ይህ ነገር ስናገር ዛሬ ለኢድ ልብስ ልትገዛ ሞል ሄዳ ነው

ተመሳሳይ ይሽበሕ ነው። ተመሳሳይ ተከተልኳት። ልዩ ውስጥ ገባች። ትቼ መጣሁ ብላ ጀስት እንደ እሷ ማለት ሴሪየስ አድርገው አይደለም ግን ምንድነው መጀመሪያ እንደመጣች ስትናገረኝ የሆነ ያደረገችው ነገር

እሷ ያደረገችውን ነገር እኔ ምን አይነት አይምሮ ላይ እንደሚቀመጥ እንኳን ሳታስበው እኔ እንድጠነቀቅ ሙር እንድፈረው፣ ነገ አንቺ ልጆች ነች ይሄ እጣ እንደሚጠብቅሽ እንድታቂ እና እንትን በትክክል ከዛ የሞት መንፈስ ተንኪ መነጽር ተጠቀሚ። አይደለም አይኔ ተሰብሮ ገብቶብኝ እኮ ነው ውዶች አይላሽ አንድ ተነቅሎ ከአይኔ ገብቶብኝ ነው የኮሰኮሰኝ ነው፣ እሱ ነው። እና እንትን አንቺ ልጆቿን መምታት ካሰብሽ ይሄ አንቺ ላይ እንደሚደርስሽ ነው ነግረን። የሞት መንፈስ ማለት ነው። የሞት መንፈስ ማለት ነው። ሸባህ ማለት የሞተ ሰው ሲመጣብሽ የሞት መንፈስ ምናልባት አለችኝ። እኔ አሁን እንስላት ሰምቼዋለሁ። ቀሉ አጠገቤ ስለነበረች እንስላት፣ ምናልባት ይሄ ይሆናል እንዳልኩሽ። ሸባ ሆናል ምናልባት። እዛ ምንም አላልኩኝም። ደግሜ እንዴት ይህን ነገር ልትነግሪኝ ፈለግሽ ብዬ ለመጠየቅ ፈልጌ ያለኝ አማራጭ እንዳለች እውነት አይታትም ከሆነ እውነትም ደግሞ በእርግጥ ማለት ደልመሞል በጣም ቅርብ ነው፣ ብዙ ሰው ያቆል ብዬ አስባለሁ። ደልመሞል ማለት አቡዳቢ ያለ ሰው ያቆል ብዬ አስባለሁ። ደግመሽ እዚህ ድረሽ እንዳትዪ አንቺ ልጆቹን ስትመቺ የነበረ ቪዲዮ ሁለት ቪዲዮ እኔ ጋር አለ ብላት። ለምትሰራ እኮ ነው ለመሰለሽ። ፖሊስ ጣቢያ ቢወስዷት እነሱ የሚቀጣሉ እሷን እነሱ ጋር በማሰራታቸው ሀምሳ ሺህ ድርሃም ነው የሚቀጡት። ያኔ የመሬት አዋጅ ሳት ነበር። ኦኬ። ታዲያ እንደዛ ከሆነ እነሱ አይቀጡም። ለምን አላሳሰሯትም እና አስከንስለ ወደ ሀገሯ አላባረሯትም? ምን መሰለሽ ዋና አላማቸው ካሳሰሯት ወደ አገሯ ከገባች ኖርማል ህይወት ነው የምትኖረው። ኖርማል ማለት ሺስ ካንትሪ የምትሄደው የራሷ አገር ነው ምናምን ነው ያለችው ቃል በቃል ማለት። ብናሳስረት ወደ አገሯ ብትገባ ወደ አገሯ ነው የምትገባው፣ የራሷ አገር ነው የምትገባው ማለት። ይሄ ማለት ብትሄድ ለእሷ መልካም ነው ብሎ ነው ያሰቡት። ምን የምትጎዳው ነገር የለም። እዚህ ግን ሬዲ ነድ። ይህንም ጠንቅቀው ያውቃሉ ኖ መሄድ እንደማትፈልግ ማ ያውቃሉ። መሄድ ስለማትፈልግ መሰለ የሰባት ሺህ ድርሃም እነሱ ጋር ያስቀመጠችው ይቃማ ለማሰራት ስለዚህ አይዲውን ለማስተካከል ሬዲ በጣም ሬዲ ስለነበረች ነው። ሰፕተምበር አልቁ ሬዲ የሆነችው እኮ ሀገሯ መሄድ ስለማትፈልግ ነው። አረ ትክክል ማሰርታ መስራት ስለምትፈልግ ነው። ወደ ሀገሯ ቢልኳት ከአላማ አሰናክሏል። ሲለኳት ሰርታ በሶስት ወር ሰባት ሺ ሪያል እኮ ድርሃም እኮ ለእሷ የሶስት ወር ደመወዟ ነው። አደንትክል ትቀጠራለች በሶስት ወር ውስጥ ተኳለች ነቲንግ ነው። ወደ ኢትዮጵያ ቤልኳት ግን ብሎክ ተደርጋለም ትሉ ተመልሳ ኢማራት መግባት አትችሉም። ሩካ ተደረግም ያን ሀቡ የመረት አዋጅ ነው። ምንም ምትደረግ ላይ ነበረ የመረት አዋጅ ላይ ነበረ በትክክል የኢትዮጵያ የአዲስ አመት ቀኑ እራሱ ቀን ነው። በነገሮች ላይ ሴትዮዋ የአበሻ ማለት ወደ ሶማሌ ነች እና ታውቀዋለች፣ የኢትዮጵያ አዲስ አመት ቀን መሆኑን ጠንቅቃ ማለት ነው። ዳቦ ጋገረን ነበረ፣ ሁሉ ነገር ሰላም ነበረ። ታውቀዋለች

እና ያላት አማራጭ ያኔ ብትሄድ እኔ እጎዳለሁ። አይኖ ግን የምጎዳው ምንድነው አገሬ ነው የምሄደው። ሌላ ምንም የሚያደርጉኝ ነገር የለም። ግን ያን ነገር ሳደርግ ለምንድን ነው ካልን፣ ያው ለምን እንደዚህ ያደረግች ብትሄኝ መልካምነቷን አይቻለሁ። የመታችበትም ያን ሁሉ ነገር ልጆቹ በጣም ድርቅ ያሉ ናቸው። ለዛ ነው ስሜታዊ ሆና በቃ ብሽጥት ብላም ሊሆን ነው እንጂ ይህን ነገር ያደረገችው ከመሬት በደቅ ብላ አይደለም የሚል ስሜት ነው ያን ተሰማኝ። እና ልጅ መምታት ምን ያህል ከባድ እንደሆነ እናወራበታለን። ልጆቻቸው ምን ያህል ዋጋ እንደሚከፍሉ እንዴት እንደሚሆኑ እንዴት እንደሚገበገቡ ልጆቻቸውን እንዴት እንደሚወዱ ሁሌ የምናወራው ነገር ነው። ግን ስህተት ነበረ፣ የአንድ ቀን ስህተት ነበረ። ያ ነገር እግራቸው ላይ ወድቃ ሀቡዬ ይቅርታ እያለቻቸው እንግሊዝኛም በአረብኛው ምንም ነገር ሁሉ ይረግጧት ነበር ሀቡ አሁን እሷ ህልም ነው ምንድን ነው ሴጣን ነው ህልም ነው ያለችው፣ ይሄ እንዳልኩ፣ ያን ቃል የተጠቀመችው እሷ ራሷ ጸጽቷት ነው። እኔ ያልጸጽተኝ ደግሞ እስከዛሬ ደግሞ ዝም ያልኩበት ምንድን ነው፣ ሂጂ ብዬ ራሴን ሆነ የሚመጣውን እቀበላለሁ ብያት ነበረ። ለዛም፣ ዛሬም ደግሞ እማወራው ባገኛት፣ ይሄ ቪዲዮ በእርግጠኝነት የሆነ ማለት ቢደርሳት ብዬ ነው። አንቺ ጋር ብዙ ልጆች ይገባሉ ስሜን አልቀየርኩኝም የቲክታክ ቲክታክ ምክንያቱም ምናልባት ሌላውን እንኳን ስልጓን እዚህ ስላለ በቲክታክ በትመጣ ኮመንት አዲስ፣ ኮመንት አዲስ ሚሴጅ በውስጥ ከተጻፈለኝ ሀው እንዴት ፈጥኝ እንደማይ እንዴት ቶሎ እንደመመለስ እሷነች በሚል ማለት ነው። እና በጣም አሁን ላይ በቃ እኔ ከነገረችኝ ሁለት ሰዓት ምናም ሆን መቆም በጨነቀኝ ሆዲ ካለሽ አሁን ፎቶዋን አድርገሽ ቮይስ ሪከርድ ስክሪን ሪከርድ እንዲደረግ አናደርግም።

ንጹህ ፎቶ፣ እሺ ምንም አይነት ጽሑፍ ምናምን። እኔ፣ እሷ፣ ጓደኛዋ አንድ ላይ የተነሳነው ፎቶ አላ ብ ሱላድርግ አንቺና እሱ ተረኛ ይሁና ፎቶችሁን አድርጊ። እሺ አቡዬ እ ያው አድርጊያለሁ። እሺ መልእክትሽን አስተላልፊ ለጓደኛሽ። የትኛዋ ነሽ አንቺ? የትኛዋ ናት ጓደኛሽ? እሷ ፒንክ የለበሰችው ጥቁር የለበስኩ አ የለበሰች እሷ ጥቁር። እውዶቼ ስክሪን ሪከርድ የምታደርጉ ሰዎች ካላችሁ ፕሊስ ኮንፈርም አድርጉ መጀመሪያ ከመጀመራች በፊት ሀቡ ሙሉ ድቴል ነው ማወራ ወይ እኔ ሀሳቤ ነው። ለቤት ከመለስ ቤትዬ፣ ባለሽበት ይህ ቪዲዮ ከደረሰ ሸባክሽ እኔ ጓደኛሽ ከሊት እያፋለኩሽ ነው እና ነይ አለው በኝ ብለሽ ትናገሪያሽ። ቆይ መጀመሪያ አላችሁ ማን እስክሪን ሪከርድ የሚያደርግ ሰው አለ? እኔ አደርጋለው ካላችሁ ትጀምራለች። በራስሽም እስክሪን ሪከርዱን ኦን ብታረገው አሪፍ ነው። በአንቺም እስክሪን ሪከርድ ያገሽ ብትወስች ከላይ ስክሪን ሪከርድሽን ኦን አድርጊ። አሁን አርግ። በቃ ካረሹ ሌክስ ግ እሺ። ትክክለኛ ስሜ ይሁና ያልኩበት ነገር አንዳንድ ጊዜ ነገሮች በጣም ሲከብዱ ይሁና በቃ፣ ሶኬ ብዙ ነገሮችን ሶኬ በማለት ነው የማልፈው። እና ትክክለኛ ስሜ ኑሮዬ ነው። እሷ የምታውቀው ፕሮፋይል ላይ ያለው ኑሮዬ ነው። እና ስሜ ጀስት አሁን ይሁና ያልኩበት ነገሮች ከመክበዳቸው የተነሳ ነው። እና ቤትዬ፣ ታውቂያለሽ፣ በጣም ነው የምወድሽ። ሰው ይወደኛል ማለት የምወድም የምችልም ልጅ አይደለሁም፣ ግን እንደ መቶ እጅ ነኝ። ስላወኩ ነው ሚዲያ ላይ መጥቼ ላወራ እየፈለግኩት የኔናት። እስከ ዛሬ ዝም ብዬ አይደለም፣ ምናልባት ቲክታኬን ስለምታውቂ በቲክታኬ ትጸፊያለሽ ብዬ ነው። ዛሬ ላይ ግን ራሷ ሴት ያደረገችው ነገር አስባ አይሆን አላውቅም አይችሻለሁ አለችኝ። እንደልመሙል እውነት ደልመሙል ከሆንሽም እኔ እዛ መጥቼ ላገኝሽ እፈልጋለሁ ካለሽ እዛ ከሆንሽ ዝምብላም ከሆነ ግን ፕሊስ ይህን ቪዲዮ ከደረሰሽ በዚህ ትክታኬ አውሪኝ። ስሜን አሁን ኑሮ የቪ እንቀየር እችላለሁ ምንም ችግር የለም። ተቀልሽ ስሜን አውሪኝ። ፕሊስ ነው የምልሽ። እና ደግሞ አደራመልሽ ነገር ምንም ነገር አትምጪ ደጃፍ እንዳደረሽ ይሰላለችሽ። ድንገት እኔ ከእሷ ጋር ተመሳጠሪ መስሎሽ እንዳይሆን፣ በግልጽ ሂጂ ያልኩበት ቀን ታስታውሻለሽ። ሂጂ በኩሽናው መስኮት ዝለይ ያልኩትን ነገር ስለምታስታውሺ ራሴን አደጋ ለጥዬ ሂጂ ስልሽ አይ ሴትዮዋን አምናለሁ ሴትዮዋ እንደዚህ አታደርግም ያልሽውን ቃል በማስታወስ ዛሬ ላገኘሽ እፈልጋለሁ። አገኝ እና ትሊስ ነው ምልሽ ተቀልሽ ባይጨንቀኝ ባላስብሽ ይሄ ሁሉ ወር ቆይቼ ያላወራሽ ነበረ። አብዬ በቃ እንደዚህ ማለት ፈልጋለሁ። በምን ታገኘሽ ታዲያ? እዚሁ ቲክቶክ ታውራኝ ቁጥሬም አለ። እኔ በውስጥ ካወረጁ ቁጥሽላ ይለጥፉልሽ እስክሪን ሪከርድ ሲያደርጉ። እሺ ዜሮ ዘጠኝ ዜሮ ዜሮ ዘጠና ሰባት አንድ አምስት ዜሮ አስራ አንድ ስልሳ አንድ ሰማንያ አምስት ሰባት ሀቡ፣ በጣም ተናድጄ ነው የማወራው ይሄን ነገር ለመሰለሽ። ያደረገቻትን ነገር ሁሉ ረስታ ሻባህ ነው ብላ ሞድ መያዟ በጣም ነው የከፋኝ። ለዛ ነው እንደዚህ ንባተን አንቆኝ ማወራ ሻቡ። አናቅ ማለት በትክክል ማወራ ልጅ ነኝ፣ ግን በጣም ኮንፊዝ ዱኜ ነው የማወራው። ፈጣሪ አለ፣ ፈጣሪ በሰላም ያገናኛት አሜን። እኔ እውነት የአንድ ሀገር ልጅ ሆን አደለም እንዳልኩ እዛን ቀን ነው በቃ ቤታቸው እንዲ ተባለ እኛ ጋር መጡ። ያን ቀን ነው በቃ ያ ማለት ግን አላቅም፣ ቀረችልኝ አይምሮ ላይ። ቪዲዋን ደግሞ ማየቴ ሞር በቃ እንደታመም ነው ያደረግኝ፣ ሀቡ መጸለይ አልችልም። አቡ የሆነ ነገር እዛን ሰሞን ምንም ነገር ጨው ላይ ስኳር እንደምጨምር ነው የምነግርሽ ፒኪን ፓውደር ጨምር ያለው ሩዝ ሳገነፍል፣ ፒኪን ፓውደር ጨምር ያለው ጨው መስሎ፣ የዚህ ናይ ለአይምሮ ተጎድቷል በጣም ሰባት ወር የስድስት ወር ስለሆነ ነው ተረጋግቼ እያወራ ያለው የሚመስለው። እና አቡዳቢ አብዛኛው አቡዳቢ ያላችሁ ምናልባት ፈርታ ከአቡዳቢ መሄዳ ከሆነ ምናልባት ኢሚሬት ውስጥ ያላችሁ አደራችሁ ነው የምለው። እንደዚህ አይነት ነገር ላይ መጀመሪያ ነው ግን ባገኛት ደግሞ ሀቡ ብድር መላሽ ያድርገኝ ቃላት የለኝም ባገኛት አላት ታገኛታለሽ ብለን ተስፋ እናደርጋለን ሻሚያረብ እናመሰግናለን ውዶች ስክሪን ሪከርድ ያደረጋችሁ በሙሉ ቴንኪው ሶማች እሺ ወደ ልጅቷ አዎ ልካለች። ማሬ ምንድን ነው የኢትዮጵያ ስልክ የላክሹ? ናይን ብሎ በቱም ይጀምራል። እንዴ ሞባይል፣ የምን የኢትዮጵያ ስልክ ነው? የደላላውም የኤጀንሲ፣ የሳውዲ ኤጀንሲ ቁጥር እኮ ነው የምፈልገው የኢትዮጵያ ምን